ውድ አድማጮቼ፣ ተመልካቾቼ እንዴት ሰነበታል? አድማጮቼ፣ ተመልካቾቼ የዛሬው የትምህርታችን ርዕስ በወር አበባ ጊዜ የግብረ ስጋ ግንኙነት ማድረግ ለምን አይመከርም? በሚል ርዕስ ይዤላችሁ ቀርቢያለሁ። ይህ ቪዲዮ ለሁላችን የሚጠቅም ቪዲዮ ነው ለእናቶቻችን ለእህቶቻችን፣ ለልጆቻችን፣ ለወንዶችም፣ ለወጣቶችም ለሁሉም ማህበረሰብ የሚጠቅም ስለሆነ ይህንን ቪዲዮ ትከታተሉ ዘንድ በትህትና እጠይቃለሁ። ሁለት አይነት ክርክር አለ። አንደኛው በወርአበባ ጊዜ ማድረግ ጥቅሞች አሉት ብለው የሚዘረዝሩ ሰዎች አሉ ይሄ የአንድ፣ ሁለት፣ ሶስት፣ አራት ብለው የሚናገሩት ጥቅምን በመዘርዘር ጥቅም አለው ብለው ይናገራሉ። አይ ምንም ጥቅም የለውም ስጋት እንጂ ብለው የሚናገሩ ሰዎች ደግሞ አሉ፣ ተመራማሪዎችም አሉ። ስለዚህ እኔ የምናገረው በመረጃ ላይ ተመስርቼ ስለሆነ ጉዳት አለው ከጥቅሙ ይልቅ ጉዳቱ ሁለትና ሶስት ምክንያቶችን በመዘርዘር በሚቀጥሉት ቪዲዮዎች ለማስረዳት እሞክራለሁ፣ እና አሁንም ደግማቸው ተከታተሉኝ። በወር አበባ ጊዜ የኢንፌክሽን ስጋቶች ከፍተኛ ናቸው፣ ቁጥሩም ይጨምራል። ምክንያቱም የማህፀን በር በወር አበባ ጊዜ በመጠኑ በትንሹ በጥቂቱ ይከፈታል በመሆኑ ባክቴሪያዎች፣ ፈንገሶች እና ሌሎችም ነገሮች በቀላሉ የመግባት መራባት ዕድል ስለሚያገኙ፣ ሁለተኛው በወር አበባ ጊዜ የመራቢያ አካል የአሲድና የቤዝ መጠኑ ስለሚለዋወጥ ስለሚለዋወጥ ባክቴሪያዎቹ ፈንገሶቹ በቀላሉ የመራባት እድል እና ምቾት ስለሚያገኙ በዚህ ጊዜ የወር አበባ ጊዜ የግብረ ስጋ ግንኙነት ማድረግ አይመከርም። ሌላው ሦስተኛው ደግሞ ለባክቴሪያ ምግብነት ስለሚያገለግለው በቀላሉ ስር የሚራባ የሽንት ቧንቧ ኢንፌክሽንና የመሐፀን ኢንፌክሽንን ሊያጋለጥ ስለሚችል በዚህ ጊዜ የግብረ ስጋ ግንኙነት ማድረግ አይመከርም። አራተኛው በመራቢያ አካላት አካባቢ ተፈጥሯዊ የመከላከል ብቃት ይቀንሳል። በዚህ ጊዜ ባክቴሪያዎች እና ፈንገሶች እና ቫይረሶች በቀላሉ ምቾታቸውን በሚያገኙበት ጊዜ የመራባት ዕድላቸው ከፍተኛ ስለሚሆን በዚህ ጊዜ የግብረ ሥጋ ግንኙነት ማድረግ አይመከርም መከረም የሚል ነገር ይበዛል። እስኪ በመረጃና በማስረጃ እንየው። የሽንት ቧንቧ ኢንፌክሽን በወር አበባ ጊዜ ከ20 እስከ 40 ፐርሰንት ይጨምራል። የሽንት ቧንቧ ኢንፌክሽን በወር አበባ ጊዜ ግንኙነት ሲደረግ ከ20 እስከ 40 ፐርሰንት ይጨምራል የሚል ጥናት አለ። ኤችይቪ ኤች አይ ቪ ኢንፌክሽን በወር አበባ ጊዜ በግብረ ስጋ ግንኙነት ሲካሄድ ግብረ ስጋ ግንኙነት ሲካሄድ በ65 ፐርሰንት ይጨምራል። ጨብጥን የሚያመጣው ባክቴሪያ በ12 እጥፍ ይጨምራል። ስለዚህ ስለዚህ በወር አበባ ጊዜ በወር አበባ ጊዜ የግብረ ስጋ ግንኙነት ማድረግ ማድረግ እነዚህ ባክቴሪያዎች እነዚህ ቫይረሶች በዚህ ቁጥርና በዚህ ፍጥነት ከጨመሩ ማድረጉ ለምን ይጠቅማል? የሚለውን ስናይ በምንም መልኩ ማድረግ አይጠቅምም የሚለውን ሳይንሳዊ በሆነ መንገድ ማስረጃ ይኸው። ሌላው ለሁለቱም ወገን የኢንፌክሽን መያዝ ስጋት ይጨምራል። ለሴቷ ብቻ አይደለም ለወንዱም ቢሆን በዚህ ጊዜ የኢንፌክሽን ስጋት ይጨምራል። ከወትሮ በተለየ መልኩ የማህፀን በር በመከፈቱ ምክንያት በዚህ ጊዜ ባክቴሪያዎቹ ቫይረሶቹ ፈንግሶቹ በቀላሉ ከሰው ከወንዱ ወደ ሴቱ ከሴቷ ወደ ወንዱ የመተላለፍ ዕድላቸው ከፍተኛ በመሆኑ ምክንያት ጭምር በዚህ ጊዜ የግብረ ስጋ ግንኙነት ማድረግ አይመከርም። የሚፈሰው ደም ኤች አይቪ ኢንፌክሽን የመተላለፍ እድሉ ሶስት እስከ አምስት እጥፍ ይጨምራል፣ ወይም በ65 ፐርሰንት ይጨምራል። ሄፒታይተስ ደግሞ ወደ ማህፀን የመግባት እድሉ ይጨምራል። ኢንፍላሜሽን እና ህመምና ምቾት ማጣት በሴቶች ላይ እስከ ሶስት እጥፍ ድረስ ይጨምራል ይጨምራል። ወር አበባ ጊዜ የግብረ ስጋ ግንኙነት ማድረግ በተለያዩ እምነት ቤተ እምነቶች ዘንድ ተቀባይነት የለውም። በተለያዩ እምነቶች ዘንድ እና ማህበራዊ ቅቡልነት አለመንጻት አለ ተብሎ ስለሚታሰብ የግብረ ስጋ ግንኙነት ማድረግ አይመከርም። ሁሉም ቤተ እምነቶች መቶ ፐርሰንት ግንኙነትን በወር አበባ ጊዜ ይከለክላሉ። በዚህ ጊዜ ማድረግ ተገቢ አይደለም። ራዊና ግለሰባዊ ሁኔታዎችን ደግሞ በሶስተኛ ደረጃ ስናየው በአንድ ቦታ ላይ በተካሄደ ጥናት ከሀያ እስከ ሀያ አምስት ፐርሰንት ድረስ የሚሆኑት ሴቶች በወር አበባ ጊዜ ግንኙነት ማድረግ ምቾት እንዳልሰጣቸው ሪፖርት አድርገው ነበረ። ሌላው ሰላሳ ስድስት ፐርሰንት የሚሆኑት ሴቶች ደግሞ ጭራሽ ደስተኛ እንዳልሆኑ ገልጸዋል። እንዲሁም አስራ ስምንት ፐርሰንት የሚሆኑት ሴቶች ደግሞ በግንኙነት ጊዜ ህመም እንደተሰማቸው ተናግረዋል። በማህበራዊ ሁኔታዎች ደግሞ ክልክል እንደሆኑ ገልጨላቸዋለሁ። አጠቃላይ ፍሬ ነጥቦችን ስናያቸው ሞዴስን ከአራት እስከ ስድስት ጊዜ በየቀኑ በመቀያየር ኢንፌክሽንን መከላከል ይቻላል የሚለውን ነጥብ ያዙልኝ። በምንታተበበት ጊዜ ጊዜ ከፊት ወደ ኋላ መታጠብ ኢንፌክሽንን መከላከል እንችላለን የሚለውንም ነጥብ ያዙልኝ። በንጹህ ውሃ ብቻ መታጠብ፣ በዚያን ሰሞን ደግሞ ከግብረ ስጋ ግንኙነት መቆጠብ ኢንፌክሽንን መከላከል እንችላለን የሚለውን ነጥብ ያዙልኝ። ነፋሻማና ስስ ልብሶችን በመልበስ አየር በአካባቢው እንዲመላለስ በማድረግ ኢንፌክሽንን የኢንፌክሽንን ስርጭት እና የባክቴሪያልን እድገት ለመቀነስ ስለሚያስችል ይህንን ማድረግ ተገቢ ነው። ሌላው ብዙ ጊዜ ውሃ መጠጣት አስፈላጊ ነው። ውሃ መጠጣት አስፈላጊ ነው። ውሃ መጠጣት ኢንፌክሽንን እንዲሁ ልንቀንስበት የምንችል ሌለኛው መንገድ ነው ማለት ነው። የግብረ ስጋ ግንኙነት ማድረግ በወር አበባ ጊዜ የኢንፌክሽን ሪስክ ስለሚጨምር፣ ምቾት ስለሚቀንስ፣ የብረ ተቋማት ስለሚከለክሉ፣ በማህበራዊ ግኙነት ዋጋ ስለሌለውና ህመምን ስለሚጨምሩ፣ የግብረ ስጋ ግንኙነት በወር አበባ ጊዜ ማድረግ ተገቢ አይደለም የሚለውን ነጥብ እንድትይዙልኝ እፈልጋለሁ። መጨረሻም የወር አበባ ደም ውስጥ ምን ምን ነገር እንዳለ በመረዳትና በማወቅ እስማርትና ደና ሆኖ መቆየት እንደሚቻል ልነግራችሁ እወዳለሁ። አድማጮች፣ ተመልካቾች ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እና ሀሳብ አስተያችሁን ደግሞ ኮመንት ቦክሷ ላይ ታስቀምጡን ይዘንድ በታላቅ አክሮትና በፍጹምትና እጠይቃችኋለሁ። የዛሬውን ቪዲዮ እዚህ ላይ ጨርሻለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ። ሰላም።